አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ መስከረም 21 በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የባሏ መታሰቢያ ነው። ሁላችንም ያዳም ልጆች እስከ ዓለም ፍጻሜ የባሏ መታሰቢያ በየወሩ ልናደርግ ይገባናል። እግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድነታችን በእርሷ ተደርጎልናልና እርሷም ስለኛ ውልጌት ማልድልናልችና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዘላለም አሜን። ሰላም ለኪ ዘደለ ወኪትን በሪ በየማነ ንጉሥ ፈጣሪ ማርያም ንግሥተ ሰአሪ እደዋነ ዚያን በመስቀል አግርሪ ወበመስቀል ካበ አውደነ እህሪ። በዝቸም ቀን ቅዱስ ቆጵርያኖስ ድንግሊቱ ዮስቴና በሰማዕትነት አረፉ። ይህም ቅዱስ ቆጵሪያኖስ አስቀድሞ ከሃዲና ሥራየኛ ነበር። እርሱም ለሠራየኞች ሁሉ ላለቃቸው ነው። በስራውም ስራ ከመመካቱ ብዛት የተነሳ በሥራ የሚበልጠው ካለ ሊያይና ከዚያ ልሚያር ከሌለ ግን በእነርሱ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵሪያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ላይዋ የሚያምር አንዲቷ አንድ ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእሷ ፍቅር ልቡ እንደሳት ተቃጠለ። በምንም በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በስራ የስራ አልሆነለትም። የቆጵሪያኖስም ወሬው በተሰማ ጊዜ እርሱ ከስራኞች ሁሉ እንደሚበስ ስለ እርሱ ተነግሯልና ያም ድንግሌ ወስቴናን የተመኛት ጎልማሳ ወደ ቆጵሪያኖስ ሂዶ በልብ ያለውን ጉዳዩን ድንግሊቱን የወስቴናን እንደ እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵሪያኖስ ምን ልብን ፍላጎት እፈጽምልሃለሁ አትዘናለው። ከዚያም በኋላ ያን ጊዜ የወስቴናን ወደ እርሱ ያመጧት ዘንድ በስራዊ አጋንንትን ሰራዊቱ ደርሷ ላከ። እነዚያ አጋንንት ወደ እርሷ በቀረቡ ጊዜ እርሷንም መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉም። ቆጵሪያኖስም ሁሉንም አጋንንት ጠርቶ ድንግል ወስቴናን ካለመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን እሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በወስቴና አምሳል ተመስሎ ለቆጵሪያኖስ እንዲታየው አደረገ። ሰይጣኑም ማለቃው እንዳዘዘው እንዲያድርጎ ተዘጋጀ። ነው አሁን ዮስቴናን መምጣት ለቆጵሪያኖስ ንገረው። ስሙ እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በርሷራ የተመሰለውንም ምታት ባየ ጊዜ ሴቶችን መቤት ውስቴና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ በእርሷ አምሳል የተመሰለ ሴጣን እንደጢስ ሆኖ ተበተነ። በዚያንም ጊዜ የሸነገለው ምክንያት ምትሃቱም ከንቱ እንደሆነ ቆጵሪያኖስ አወቀ አስተዋለም። በልቡም እንዲያለ ስሟን በጠሩበት ቦታ ነጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶቹን አቃጠለ። ከዚህ በኋላ ወደ አንጾኪያ ሊቀ ጳጳሳት ሂዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖች በኋላ ዲቁና ሾሞ ዳግመኛም ቅስና ሾሞ በትሩፋትና ሰላም በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣ ግና ለምትባል ሀገር ኤጲስቆጶ ሲሆን ዘንድ ተገባው። ያን ጊዜም ቅድስት ቴዎስቴናን ወስሎደና ግልገዳም መምን የታደረጋት በቅርጣ ጋንም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ከአዲው ንጉሥ ዳኪዎስ ለእርሱ ሰማ ወደ እሱ ማስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጌታ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ወስቴናን የሶስት ወንዶችንም ራሳቸውን አስቆረጠ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። ሰላም ለቆጵሪያኖስ ሰማይ ተየሱስቴማ በጤግነሳ ት አባላትው ዘሀማ ምስለ ሰላስቱ ደብዝ ተሳተፈቦ ጻማ ወሰላም ለውስቴና በሀበውኡ ስማ ከመንተጠት ተዘራመ ስቴማ። በዝችም ቀን ከሰባ ሁለቱ አርዲት የአንዱ ሀዋሪያ የጢባሬዎስ የረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለጢባሬዎስን ምስለ ሰባው ክሌቱ አርዲ ተግዚ በለተረፍት ከዮም ሄረተርላ አውፍግ ባርከን ለደቂቅ ከበውስተ ዛቲ ምሷ እስመ ለመምር ቡራኬ ሰሩ ስሩ በዝችም ቀን ሃይማኖታቸው የቀና የሦስት መቶ አስራ ስምንት ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ዳር ዘጠኝ ቀን ጽፈናል። በረከታቸውም ከኛ ጋር ትኑ ለዘላለሙ አሜን። ሰላም ለክሙ ጳጳሳት አይማድ ሰለስቱ ምት አሰርቱ ወሰመንቱ በፍቅደ በፍቅድ በእንተ ማርያም ጳጦስ አዋሪ ተነድ ንዑ ንዑ መምህራን ተባርኩን ለውሉ ድንዘትእዙ መስቀለ በዕድ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ዛ ቅረብኩ ማይሌታ ዘክሬ አይላ ፈህምን ለተጸምዱ ከዘልፈ ለላ ነብብቶ ከዘንዴቴ መጽሐፈ እንተረሳ እግዚኦ ጸድቀ መበለትኩ ፈህምን ላ ቡ ብላ እንዘተርፈ

የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ ላይ የምንሰበሰብበት ኔ ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው፣ ከግዕዝ ወደ አማርኛ የተረጎሙን፣ ቃለ ንባቡን በእርጋታ መንፈስና በተመስጦ ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥሬ የለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።